ሰላም ጋይስ እንዴት ናችሁ? ገባ ገባ በሉ። ዛሬ ቪዲዮ እየፖስተኩኝ ስለቅ ላይቭ አትገቢም ወይ ጠፍተሻል ምናምን የምትሉ ሰዎች ስለበዛችሁ ባለችኝ ሰዓት እስቲ ልግባ ብዬ ነው። መቼም የምሄድበት ቦታ አለ አሁን ራሱ ግን፣ ገባ ብዬ እናንተ ከመውጣቴ በፊት ላውራችሁ ብዬ ነው። እንዴት ናችሁ ጋይስ? ሰላም ነው? የሰሞኑ ግርግር እንዴት ይዟችኋል? ብርድ አለ፣ ግን ያው ጃኬት ትደርባለሁ። እንግዲህ ምንም ማድረግ አልችልም። ብርዱ ብርዱ ጀምሯል እኛ ጋር። እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦቼ? ይኸው መጥቻለሁ። ጠፋሽ ጠፋሽ፣ በውስጥም በውጭም በኮሜንትም ጠፋሽ ጠፋሽ የምትሉኝ ሰዎች ይኸው መጥቻለሁ። እንዴት ናችሁ? ገባ ገባ በሉ፣ ላይክ እያደረጋችሁ ግቡ። እሺ ስትገቡ እና ቤተሰቦች ወደ ሰሞኑ ግርግር መቼ ስሙ መቼም፣ ምንድን ነው ጆሯችሁ ጾም እንዳይውል ብሎ አሁንማ፣ አጀንዳ በአጀንዳ ምናምን ተደራረብ አይደል። እኛንን እንጂ ጊዜ ያጣ ነው አጀንዳ በጣም በሽ ሆኗል። በጣም በቃ አንዱን ሳንጨርስ አንዱ አንዱን ሳንጨርስ አንዱ ስለአንዱ አውርተን አውርታን ሳንጨርስ ስለአንዱ መጥቷል። እንግዲህ አሁን ደግሞ አንዷ የሰለሙን ተካልኝ ምናምን እሱ ቆይ ይቆያል። እንኳን የእሱን አባትነት የእሷንም እናትነት አላመንኩበትም። እዮሃ ሚዲያ ላይ የቀረበችው ሴት እንኳን የሰለሙን አባትነት የእሷንም እናትነት አላመንኩበትም። እውነት ለመናገር እና ስለ እሷ ቆይ እንሄድበታለን፣ እንነካከዋለን ግን አሁን የመጣሁት ስለነ ቤቢ እና ሳምሶን ቤቢ እና ስለ ዳጊ ለማውራት ነው የመጣሁት። እና አየሁት ከመጀመሪያ ጀምሮ ሳየው እንዲሁ እውነት ለመናገር ገባችሁ። እኛ አበሾች በቃ በፈሰሰበት እንትና ሲመጣ ወደ እንትና አንዱ ሲያወራ ወደ አንዱ የምንዞርበት ሁኔታ ያለውና ከፈሰሰው ጋር ነው አብረን የምንፈሰው። እና ሰላም እንዴት ናችሁ? ከፈሰሰው ጋር ነው አብረን የምንፈሰው። አሁን ለዳጊ እንትን ብሎ ቤቢን በጣም ሲጠቅጥ የነበረ ሰው አሁን ደግሞ ቤቢ ሰይፉ ላይ ቀርቦ ሲያወራ ወደ ቤቢ በምን አይነት ፍጥነት እንደተከረበታችሁ አላውቅም። በቃ በእሱ ሆናችሁ ደግሞ ዳጊን እየቀጠቀጣችኋት ነው እና እኔ ግን ከሁለቱም ያው ሁለቱንም የምናውቃቸው በሚዲያ ነው። የሙዚቃ አድናቂ አደለው። እውነት ለመናገር እኔ ሙዚቃ አልሰማም፣ የዘፈን አድናቂ አደለሁም። ልጅቷን ግን እንደዚሁ ደስ ትለኛለች። ኢንስታግራም ላይ እከተላት አለው እና እውነት ለመናገር ኩፍስ ብላ የምትቀመጥ አደለችም። የሆነ ፌመስ ነኝ እንትናይ ብላ ለእናንተ ማንኛውንም ነገር ስጠይቋት መልስ የምትሰጣችሁ ልጅ ነች። በቃ የሆነ አንዳንድ ሰው እኮ ብዙ ተከታይ እንኳን ሲኖረው መልስ መስጠት፣ ሪፕላይ ማድረግ ምናምን በጣም ይደብረዋል። እሷ ግን ትንሽ አትል ትልቅ ሳትል ለሁሉም እየገባች መልስ የምትሰጥ ልጅ ነች። በቃ ተኮፍሳ፣ ተቆልላ ላይ ቁጭ የምትል ልጅ አይደለችም። እና በዚህ ነገር በጣም እወዳታለሁ፣ አከብራታለሁ፣ አክባሪዋ ነኝ እና ደግሞ ጥንካሬዋንም አደንቅላታለሁ። አንድ ይሄን አደንቅላታለሁ፣ የማትቆለለው ነገር ሰው ምንም ይሄን ያህል ፌመስ ሳይሆን ብዙ ተከታይ ስላለው ብቻ ብዙ ሰብስክራይብ ስላለው ወይ ብዙ ፎሎወር ስላለው እንኳን መልስ ለመስጠት ይደብረዋል፣ ይተናነቀዋል። የሆነ እያወቃችሁ እንኳን ማለት ነው። እሷ ግን አወኳት አላወኳት አትልም። በቃ የሆነ እንትን ነው የምትለው መልስ ትሰጣቸዋለች። ለምትጠይቋት ጥያቄ ሪፕሌ ታደርጋለች ምናምን። ይሄ ነገሯን በጣም አደንቅላታለሁ፣ እወዳታለሁ። ሁለት ደግሞ እየተቀነጫጨበ ሲመጣ ከኢትዮጵያን አደልስ ጀምሮ አደልስ ላይ በቃ በደንብ በጣም ጩጭ ነበረች፣ በጣም ትንሽ ልጅ የነበረች ነች እና ከሱን ጊዜ ጀምሮ ያለው እድገቷን ሳይ እንደዚህ አይነት ጠንካራ ሴቶችን ደስ ስለሚሉኝ ስለማበረታታ በዚህ ነገርም ደስ ትለኛለች። ሶስት ደግሞ ሳምሶን ቤቢ እያየነው የተለወጠው ትዳር ከያዘ በኋላ ነው፣ እውነት ለመናገር አሁን እሱ በቀደም እዛ እንትና ሰይፉ ላይ ወጥቶ አልቅምም፣ አልጠጣም ከቤት የማልወጣ ልጅ ነኝ ምናምን አለ እንጂ ስናየው የሚመጣለን የሆነ በሱስ እንትን ያለ ሰው ምናምን ነው ነበረ። እኔ በበኩሌ እንደዛ ነበር የምገምተው። እና በቃ ጓደኛ የሚያበዛ የሚቅም እንትን የሚል በቃ ሱሶች ያሉት ጥርሴ ነው ያንን ያመጣብኝ እንጂ እኔ እንደዚህ አይነት ሰው አይደለሁም ብሏል። ሊሆን ይችላል ግን በጣም ጠንካራ ሴት ቤቷን የምትይዝ ሴት እንደሆነች ታስታውቃለች። ለምን ልጆቿን ቴኬር አርጋ ክለብ ሰርታ ማታ ማታ ነው የሚሰራው ክለብ አይደለም። እንደዛ አምሽታ ሰርታ ይሄን ያህል ልጅ ሰላም ሰላም እንዴት ናችሁ? ሰላም ናችሁ ውዶች? ይህን ሁላ ነገር አድርጋ ቤቷን ቀጥ አድርጋ ትዳሯን ቀጥ አድርጋ የያዘች ነች። በእርግጥ የባልና የሚስትን ነገር ባልና ሚስቱ ብቻ ነው የሚያውቀው። እኔ አሁን ከባለቤቴ ጋር ያለብኝን ነገር ማንም አያውቅም ወጥቼ ካልተናገርኩኝ በስተቀር ማለት ነው። ቤታችሁ የሚሸፍነው ነገር ነው እና ውስጣቸው ያለውን ችግር እግዚአብሔር ነው የሚያውቀው። ግን እንዲህ ሲታይ ግን የሚታይ ለውጥ ደግሞ አለ። ለውጥ ራሱ ይናገራል አይደል? አንዳንዴ ራሱ የሚናገር ነገር አለ፣ እናንተ ሳትናገሩ ማለት ነው። እና ሳይ በጣም ለትዳሯ በደንብ አስተዋጽኦ ያደረገች ሴት ትመስለኛለች። እና ነችን ብዬ ነው የምገምተው። ምክንያቱም ተቆጥቦ አሁን ሳምሶን በራሱ እንትን ይሄን አርግ ቢባል ላያደርግ ይችላል። ገባችሁ? ጥሩ ሴት ስትኖር ነው ላይፋችሁን ቀጥ አድርጋችሁ የምትመሩት እንጂ ልክ እንደ ዝም ብሎ በቃ ከጓደኛ ጋር ወጣ ገባ ማለት ምናምን ምናምን ለትዳር እንደዛ ሆኖ የሚቀር አይነት ነገር ነው የሚመስለው። እና በትዳሯም ጠንካራ ትመስለኛለች፣ በስራዋ ጠንካራ ነች። በዚህ በዚህ በጣም አደንቃታለሁ ዳጊን እና አሁን ከእሷ ጋር እሱን ሲቀጠቅጥ የነበረ ሰው ምናምን በቃ እንደዚህ አድርጎ ሌላ ግብቶ ሄዶ ምናምን ሲባል አሁን ሰይፉ ላይ ቀርቦ ሲያበራ ክርብት ብላችሁ በምን አይነት ቅጽበት እንደተከረበታችሁ አላውቅም። አሁን ደግሞ እሷን ሆኗል የምትቀጠቅጡት። ለምን ቀጠቀጣችሁ? ሲሆን እሱ ባውራው ነገር እኔ ለትዳሬ ልጆቼን አብልቼ ልጆቼን አጫውቼ በእርግዝና ሰዓት እግሯን አጥቤ ምናምን እያለ ስላወራ ማለት ነው። በዚህች እንትን ክርብት ክርበት አላችሁና፣ እሷ መቀጥቀጥ ጀመራችሁ። እኔ እንደ ራሴ እንደ ራሴ የታየኝ ነገር አለ። እቺ ልጅ ይበልጡን ስራ የሰራችሁ እሷ ነች። እሱ እቤት ሆኖ ስላጸዳ ወይ ምናምን አይደለም። ሄዳ ቁጭ ብላ የሆነ ነገር የሆነ ነገር አይደለም። እንቅልፏን ሰውታ ክለብ መቼም ምን አይነት ሰው እንደሚገባ እናውቃለን አይደለ ክለብ ስታመሹ መጠጣ አለ ምን አለ ብዙ ነገሮች አሉ እሱን እሱን ተቋቁማ በሴት ጎኗ ሌሊቱ ሙሉ ሃይማኖት ዘፋኟ ሃይማኖት ስታወራ ሰምቻለሁኝ ዋሻው እንዴ ላይ ቀርባ በጣም በሂል ጫማ ከመቆም የተነሳ አንዳንዴ ካልሲ አድርጌ ልግባ ሁላ ብዬ አስባለሁ ገባችሁ ረጅም ሰዓት ቆመው ዘፍነው ሰውን ለማስደሰት ያን ሁሉ ታግለው ነው ብርም ያመጡት። ለልጆቿ ስትል ነው እች ልጅ ይሄን ዋጋ የምትከፍለው። ማንም ሌሊት ተነስቶ ጭፈራ ቤት ዘፍኖ ምን ብሎ ምን ብሎ አምጥቶ እንትን የሚል ፈቃደኝነት ፈቃደኛ የሚሆን ሰው ያለ አይመስለኝም። ያው መቼም ለኑሮ ብላ ያደረገችው ነገር ነው። ልጆቿን ለማሳደግ ያደረገችው ነገር ነው። ለምንድን ነው የእሷ ያልታያችሁ? እንደዛ ክለብ ወጥታ ለሊቱን ማለት ነው ሀይሚ ተናግረዋለች። በቃ ምን ያህል መቆም እስኪያቅታቸው ድረስ እንትን እንደሚሉ ፕሮቶኮሏን ጠብቃ መቆም አለባት። ያው በሂል ጫማ በምናምን እዛ ጋር ስትቆም መቼም በነጠላ ጫማና በምን አትቆምም። ይሄን ሁሉ ቻሌንጅ አልፋ ነው ብር የምታመጣው። ብር ለማምጣት ነው ለሊት የምትሰራው አደለ? ያንን ትልቁ ስራ እሷ የሰራችሁ እያለ እዚህ ጋር እሷ እስክትመጣ ልጆቹን ማጫወቱ። ልጆች እኮ የሱም ልጆች ናቸው አደለም? ስለሰራች አደለም? ለሊት እንደዛ ከሚጠጣ ሰው ጋር ከምንጋ ከምንጋ ተጋፍታ ያመጣ ብር ለማምጣት ያኑላ ቻሌንጅ የምትቋቋምን ሴት አደለም? ቁጭ ብላ ቤቷ ልትረዳት ይገባል። ልትረዳት ይገባል። ልጆቿን እንትን ማለት ያንተም ልጆች ናቸው የጋራ ልጆቻችሁ ናቸው ምንድነው ይሄ እንደ ትልቅ እንደ ጥሩ ባለ መስፈርት ሊሆን የቻለበት ምክንያት ሊገባኝ አልቻለም ይሄ ሀላፊነትህ ነው ግዴታ ነው አባት እስከሆንክ ድረስ ብቻዋን ያመጣቻቸው ልጆች አይደሉም እናንተ ደግሞ ተከርብታችሁ ልክ ነው በቃ ወይኔ ለካ እሱ እንደዚህ አይነት ነበር ዝም ብለን ሳናውቅ ነው የፈረድንበት ምናምን ብላችሁ እሷን እንትን ማለት የሴት ልጅ ጥቃት ይኸውላችሁ ከአንደበት ይጀምራል። በአንደበት ዲስሪስፔክት ከማድረግ ይጀምራል። ወጥቶ እንደውም እዛ ሰይፉ ላይ ቆሞ እንደዛ ከሚያወራ እኔ በበኩሌ እንደ ሴት እሱ ትክክለኛ አባወራ ከሆነ እዛ በጣም ጸያፍ ስድብ እየተሳደበ ላገኝሽ ምናምን ብሎ ምትባት እንትን ለምንድን ነው እሱን ፕሮቴክት ማያደርጋት? ከዛ ወጥቶ እግሯን አጥብ ነበር ምናምን እንዴ እግር እኮ እንኳን አይደለም በእርግዝና የአንተ ልጅ አርግዛ ነው ይሄን እንትን የምትለው። ባሎቻችን ብዙ ነገር ያደርጋሉ እኮ ብዙ ነገር ይደረጋል። እንደ ትልቅ እንደ ፌቨር ለምን ታየዋለህ ይሄንን? ግዴታህም ጭምር እኮ ነው፣ ግዴታህም ጭምር ነው። አንተ እንደ ፌቨር አይታህም። በእርግዝና ሰዓት እግሯን አጥቤ ምናምን እንዴ! አረ ስንት ነገር አለ። በእናትህ በእውነት እንደ ባል እኮ ያርሳል ያርሳሉላ ሌሊት ልጆች ሲያለቅሱ አንቺ ተኝ ብሎ ገባ በማማጥም በምንም ስለተጎዳን አንቺ ተኝ ብሎ ልጁን ብሎ ጠዋት ወደ ስራ የሚሄድ ባል አለ። ምንድን ነው እንደ ትልቅ ፌቨር የሚታይበት ምክንያት? እኔ ይሄ የጥሩ ባል መመዘኛ በእርግጥ ጥሩ ባል ነህ፣ ግን ደግሞ ልክ አሁን አንተ ታውራበት የነበረው ትሆን ልክ የሆነ ፌቨር እዳረክላት ነው። ጥሩ ነው። በእርግጥ ስንት ተደባዳቢ ባል ባለበት ዘመን ይህም ማድረግ ጥሩ ነው። ግን እንደ ፌቨራቲ ያው እንደ ፌቨራቲ ያው ይሄ ግዴታ ነው፣ የአባትነት ግዴታ ነው፣ የባልነት ግዴታ ነው። አንዲት አብረህ የምትኖር የህይወት አጋር አንድ ነገር ላይ ሲያቅታት ማድረግ ያለብህ ነገሮች ናቸው እነዚህ እንጂ እንዲህ ነው ምናምን ብለህ እሷን ለማኮሰስ ልክ እሷ ነች እንጂ ጥሩ ያልሆነችው እኔ ጥሩ ነኝ አይነት ነገር ነው። ቶኑ የድምፅ ቶን ገባ። እንደውም ሰይፉ ምን አለ? ለቀጣዩ ትዳር እንትን ነው ምንድን ነው ድምፅ ቅስቀሳ ነው ወይንስ ምንድን ነው ምናምን እስኪል ድረስ ማለት ነው። እና እንደ ፌቨራት ያው እናንተ ደግሞ ይሄ ዝም ብላችሁ እንትና በደሉን ሲያወራ ወደ እንትና እንትና በደሏን ስታወራ ወደ እንትና እንዲ የምታዋሽቁትን ነገር አቁማችሁ በራሳችሁ በጭንቅላታችሁ በአይምሯችሁ ፍርድ ስጡ። ከዛ ሰይፉ ደግሞ ምናለው ልጆችን አግኝተሃል ሲለው አገኛቸዋለሁ ገና ከመጣሁኝ ምናምን። ለልጆቹ የሚንሰፈሰፍ ባል ከፕሌን እንደወረደ ቀጥታ ነ እንዴ የሚገባው ወደ ልጆቹ ቀጥታ አንተ ኢንተርቪው እስክትደረግ ድረስ ልጆችህን እንኳን አላየኸውም። ይህ አስመሳይ። አትሁኑ አትሁኑ። ወጣም ወረደ ተጎጂዋ ዳጊ ነች። ልጅነቷን በልተኸዋል። ገባ፣ ልጅነቷን በልተኸዋል። በጣም ጩጬ ነበረች፣ እያየናት ነው። ጩጬ ነበረች። እንትን ላይ ስትቀርብ እንግዲህ ወዲያው ነው የተጋባችሁት። በጣም ትበልጣታለህ። ሲሆን መጥፎ ባህሪ እንኳን ቢኖራት በእውነት ከምሬ ነው። መጥፎ ባህሪ እንኳን ቢኖራት በእድሜ በጣም ስለምትበልጣት ያንን ባህሪ ለማስተው በጣም የራስህን እንዳባትም እንደባልም ሆነ የራስህን እንትን አርገ ከመጥፎ ባህሪ ልታድናት ትችል ነበር። እንደ እኛ ሴቶች እኮ ብዙ ድካም፣ ብዙ ችግር ያለበትን ወንድ በፍቅር ገዝተን የመለወጥ ባህሪ አለን አይደል? አንተም እንደ አባት በቃ ትልቅ እንደ ታላቅ ወንድም እንደ ባል ያለባትን መጥፎ ፀባይ ቀርፈ ቢኖርባት እንኳን ማለት ነው። አላቅም እኔ ይኖርባት አይኖርባት የማውቀው ነገር የለም። ግን ቢኖርባት እንኳን በእድሜ እንደመተለቅ ያንን ቀርፈ እንትን ማለት ትችላለ ትችል ነበረ። ትዳራችሁን መታደግ ትችል ነበር። አደባባይ ላይ ወታ ነው። ከፓስተር ቸሬ ጋር የቀረቡ ሰዓት አደባባይ ላይ ወታ ነው። ብዙ ዋጋ የከፈልኩበት ትዳር ስለሆነ ባልፋታ ደስ ይለኛል ያለችው። አንተ ግን ውጥርጥር ብለህ እዛ ጋር ራሱ የሆነ በቃ በጣም እንትን ብለሃል። በትዕቢት ነበር ቁጭ ያልከው የዛን ቀን ራሱ። ያ ምንድን ነው ሁልጊዜ በእንደዚህ አይነት እንትን የምትጎዳው እሷ ነች፣ ተጎጂዋ እሷ ነች፣ ምንም እንኳን ያልተጎዳች ብትመስልም ልጅቷ ጠንካራ ስኖረች ራሷን ጠብቃ ምን ብላ፣ ምንም ያልጎደልባት ባት መስልም ግን ጎዶሎ ነች። እድሜዋን በልተኸዋል። ከህቴ ጋር ተገናኝች ያላቅም በእሷ ምክንያት ምንን ሁላ አልክ። አየ ምንድን የታየኝ እዚህ ጋር እያስከበርካት አልነበረም፣ በቤተሰቦች እያስከበርካት አልነበረም እህትህም ያን ያህል ልትናገራት የቻለችው አንተ እያስከበርካት ስላልነበረ ነው። ስለዚህ እኔ ሀንድረድ ፐርሰንት በዳጊ ሳይድ ነኝ። በእውነት ከምሬ ነው የምላችሁ። ከነ ጥፋቷ ከነ ምኗ በዳጊ ሳይድ ነኝ። ምን እንዳደረገች የማውቀው ነገር የለም። ምክንያቱም ማንኛችንም የምናውቀው ነገር የለም። ገልጸው ወጥተው አልተናገሩም። ይሄ ዝም ብለን አሉባልታ መስማት የለብንም አደለም ምክንያቱም አሉባልታ ባልታ ብንሰማ እሱም ሄዶ አግብቷል ምናምን ሚስቱ ጋር ሄደ ምናምን የሚባል ሰምተን ነበር ግን መጥቶ አደለም ማለት ስለዚህ እሷም ላይ የሚወራው ነገር እውነት ይሁን ውሸት የምናውቀው ነገር የለም ስለዚህ እሱ እንዳለ ሆኖ እሱ እንዳለ ሆኖ የምናውቀው ነገር ያው የተለያያችሁበትን ነገር እናንተው ናችሁ የምታውቁት ግን እንደ ትልቅ ሰው እንደ ታላቅ እንደ ባል ኃላፊነቱን ወስደህ ከመጥፎ ባህሪ እንትን ማለት ትችል ነበር። ይሄን ያህል ለወረኞችም እድል ፈንታ መስጠት አልነበረብህም። ገበናችሁን ብትሸፍኑ ማለት ነው። ወጣችሁ ሰይፉ ላይ ቀረባችሁ፣ ፓስተር ቸሪን ይዛችሁ ብዙ ዋጋ ከፍዬበታለሁ፣ ይሄን ትዳር ቢቆም ደስ፣ ባንፋታ ደስ ይለኛል ብላ ስትል አንተ እዛ ላይ ራሱ ተስፋ እንደቆረጥክ ታስታውቅ ነበረ። አሁንም ለነገሩ ከእግዚአብሔር ካልሆነ በስተቀር ማንም ስላራገበ አንተም አይሆንም ስላልክ፣ እሱም ሰይፉም ነግሯቸዋል እና ገነትና ፕሮፌሰር ረዳት ፕሮፌሰር ሙሉጌታ እንደዚህ ብለው ነበር ሁላ ብለዋል። አያችሁ፣ ከእግዚአብሔር ያልተቆረጠ ነገር ስለሆነ ብዙ ዓመት ቆይተው መልሰው ተገናኙ እነዚህ ሰዎች። የእናንተም ልትገናኙ ትችላላችሁ። አይታወቅም። ግን አሁን ድረስ እስከዚህ ሰዎች ሰዓት ድረስ ያለውን ነው እያወራ ያለሁት። እስከዚህ ሰዓት ድረስ ግን በጣም ያንተ ጥፋት ነው ጎልቶ የታየኝ ከእሷ ይልቅ። አታጠፋም ታጠፋለች። ይሄ ቤታችሁ ውስጥ የሚደረገውን ነገር እናንተው ታውቁታላችሁ። ግን እንደ ሰው ሚዲያ ላይ ከቀረበው ነገር ተነስቼ ስናገር ግን ቤቢ፣ ያንተ ጥፋት ነው። በእውነት ያንተ ጥፋት ነው። ኢቨን ለልጆች ኬርለስ አባት እንደሆንክ ነው እየታየኝ ያለው። ምክንያቱም ከመጣ ስንት ቀን ነው? አላያቸውም። ገና አላሳይም አላለች ማለት ግን አላየሃቸውም አ እና ደግሞ ሌሎች ሌላው ለማለት የምፈልገው ሳልናገር ማለፍ የማልፈልገው ሚዲያ ላይ አትወጡ እባካችሁ። እስቲ ሚዲያ ላይ ቀርቦ ትዳሩ የበረከተ እኔ ከዚህ በፊት ማን ነው አበራ፣ የአበራ ጆሮ ልጅ ነው አበራ ነው ስሙ፣ ራሱ ሽመልስ አበራ፣ ሽመልስ አበራ ከሚስቱ ጋር ቀረበ ከሪታ ጋር ማለት ነው። ቀረበና አንድ ቀን በእጄ ጎርሼ አላቅም ማለች ሷል ሁሌ በቃ ጎርሼ አላቅም እሱ ነው የሚያጎርሰኝ። በስንተኛው ጊዜ መፋታታቸውን ሰማን። ድል ብሎ ተሰርጎ፣ ይሄን ያህል ሚሊዮን ብር ወጣበት ተብሎ ሰርጉ ገና ሃኒሙናቸው ላይ እያለ ስለፍቺ እንሰማለን። አያችሁ ዝም ብላችሁ ይሄ የሰው አይን መጥፎ ነው። አደባባይ ላይ የወጣ ነገር መጥፎ ነው። አደባባይ ላይ ወጥቶ ደግሞ አታውሩ ማለት አይቻልም። እራሳችሁ ናቸው ያወጣችሁት። ይሄን ያህል ብር የፈጀ ሰርግ ነው ብላችሁ በማግስቱ ክርስትና ላይ ወይ ልደት ላይ ባልየው ሲጠፋ የተሄደ ሲባል ተለያይተዋል። በስንተኛው ጊዜ ኢንተርቪው ላይ እንደዛ ሲንቆለጳጳሱ የነበሩ ሰዎች እሷ ብቻውን እሷ ብቻዋን ሆነ ስ የት ሄዱ? ተለያዩ። አትውጡ እስኪ ከሚዲያ ሸሸግ ብለው የተቀመጡ ጥንዶች አይታችሁ ከሆነ በጣም ትዳራቸው ይበረክታል። እያየናቸው ነው። ባላቸውን ደብቀው ሚስታቸውን ደብቀው እነሱ ብቻ ያው በቃ የስራ ጉዳይ የእንጀራ ጉዳይ ሆኖ እነሱ ብቻ የወጡ ሰዎች ትዳራቸውን በድብቅ በቃ ይበረክታል። ስለዚህ ይሄንን ነው ማለት የምፈልገው። እንግዲህ ዳጊ አይዞን አይዞሽ። አሁንም ተጎጂዋ አንቺ ነሽ። እንደ ሴት እንደ ሴት ፊል አረገዋለሁ ፔንሽን። ያው ገና ከመፋታቷ ነው እንግዲህ የሆነ ሰው ተነስቶ ጸያፍ ስድብ እየሰደባት አግትሻለሁ፣ የትም አትገቢ፣ ዩልሲ እያለ ሲይዘትባት ነበር አይደለ። ባል ያስከብራቸዋል፣ ትዳር ያስከብራቸዋል። ምንም ሆነ ምን ትዳር ያስከብራቸዋል። ባል እኮ አላት ተብሎ ያ ነገር በቃ ፕሮቴክት ነው የሚያደርጋቸው ይሄ ስም ራሱ አይ፣ አይደለም ገና ከመፋታቷ እንደዚህ አይነት ታሪክ መጣ። ስለዚህ አሁን እሷ ነች፣ እኔ ነኝ፣ እንደዚህ ነው ምናምን የሚል የሚዲያ ሰዎች ናቸው ምናምን የሚለውን እሰጥ አገባ ተውና፣ እች ልጅ የልጅ እናት ነች። ትዳራችሁን እስቲ ታፕሮቴክት አርጋት፣ ፕሮቴክት አርጋት። አያችሁ፣ ይሄ ዝናቡ እንትን ቅዝቃዜው

አይ ሶሪ፣ ተቋርጦ ነበር። ይቅርታ ኔትወርክ ነው ምንድን ነው ዘግቶብኝ ነበር። አለሁ አይደል ጋ አለው አይደል። ደቡብ አፍሪካ አፍሪካ ነው ያለሁት ቲኔማ። እሺ አትጥፉ፣ እየመጣችሁ እንትን በሉና። ገርሞኝ እኮ ነው ሰው፣ የሆነ ሰው ይደግፉና ያ ሰው መጥቶ የሆነ ነገር እንተን ሲል፣ ሾርት ሜሞሪ አንሁን ነገሮችን እናገናዘብ። አሁን ደግሞ መታ ነገር ዳጊ የሆነ ነገር ብታወራ እንደገና ወደ እሷ እጥፍ ብለን ወደ እሷ እንደምንሆን እርግጠኛ ነኝ፣ አንዳንድ ሰዎች ማለት ነው። እና የሆነ እራሳችን የሆነ ፊልተር እናድርገው እስኪ። ምንድን ነው ከመጀመሪያው ጀምሮ የነበረውን ነገር ምናምን፣ እኔ ትዝ ይለኛል የሆነ ጊዜ ተቆርጦ ቲክቶክ ላይ የወጣ የሀገር ልብስ ለብሳ እሷ ስፖርት እወዳለሁ ነው የምትለው እና ስፖርት እየሰራች ማለት የመሮጫ ማሽን ስታይ ከናገር ገር ልብሷ እንትን ስታል ማሪ ተወድቂያለሽ ማሪ ተወድቂብኛለሽ ምናምን እያለ እንትን ሲላት ሰምቻለሁ ሰምቻለሁ። እና ያን የመሰለ ፍቅር እንግዲህ አደባባይ ወጥተው አንቺ ትብስ አንቺ ትብስ መባባልን ስንጠብቅ አጓጉል ነገር ሆኖ አየን። ለዛ ነው አደባባይ የወጣ ነገር ጥሩ አይደለም። እኛም ደግሞ ሾርት ሚሞሪ አንሁን። የሆነ ማንም እኔ ነኝ ጥፋተኛ ምናምን ብሎ ለምንድን ነው ግን የሆነ ኃላፊነትን የማይወስደው አንዳንድ ሰው በእውነት እናንተና እንኳን እኮ ያፈነዱና ኃላፊነቱን እወስዳለሁ ይላሉ አይደል እንዴ? አፈንድተው እንኳን ኃላፊነቱን እኔ ወስዳለሁ ይላሉ። እኛ ለምንድን ነው ለጥፋታችን ኃላፊነት የማንወስደው? በቃ እንዲህ እንዲህ በዚህ ምክንያት አጥፍቻለሁ ይቅርታ። ትናንትና ና በተቆለጳጳሱበት አፋቸው ዛሬ ወጥተው ሚዲያ ላይ እሷ እንዲያርጋ እኔ እንዲያርጌ እኔ ጥሩ ነበርኩ እሷ ጥሩ አልነበረችም እሱ ጥሩ ነው እንደዚህ እንደዚህ መባል በጣም ይደብራል። እናንተ ደግሞ በነፈሰበት አትንፈሱ፣ አትንፈሱ አለ ለምፈልገው ሰላም ናችሁ ጋይስ። በተረፈ እንዴት ናችሁ? ኬት ነው እኔ ተናገር ያለሁ ከሳውዝ አፍሪካ መሆኑን አላችኋል ሰማይ ላሳያችሁ እስኪ ሰማይ አትጥፉ እሺ ውዶች፣ አትጥፉ። ወጣችሁ እንደ ነ ሰጥቶኛል። ምንድን ነው ነገሩ? እየቆጣ ተቋርጦ ነበር። ኦኬ፣ በቃ እኔም ወደ ጉዳይ ልሂድ። መልካም ቀን ጋይስ፣ ባባይ። ወዳችኋለሁ እሺ።